ሰላም አለይኩም ወራህመቱላ በረካቱ ተቀበላችሁ፣ እብራሂም ውሎ ልጓማ ፈርኒቸር ቤተሰብ፣ ደህና ናችሁ? ደህና ናችሁ? ያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ያው የውጭ በር ነው የማሳያችሁ ማለት ነው። ሁለት ሜትር የውጭ በር በአሪፍ ሁኔታ የተሰራ የሚያምርና ጽድት ያለ ያው በደንበኛ ትእዛዝ መሰረት ዲዛይኑን ቀለም ቅብም ያው በዚህ ሁኔታ ስሩልኝ ባለች መሰረት ሰርተናል፣ እና እንደምታዩት ሲሊቨር ነው የተቀባው። የወራቅ አድርጌ ላሳያችሁ። ትልቅ ነው። ሁለት ሜትር ነው ማለት ነው። ይህ ለሜራው እራሱ ለየት ያለ ነው። ይሄ ጣጣሩ፣ ይሄ እንደምታዩት ለየት ያለ ነው ማለት ነው። እንዚህ ጠንካራው ነው ያስታውቃል። ይሄኛው ያው ቁልፉ ደሞ እዚህ ጋር አለ። ከላይ ደግሞ ያለው ዲዛይኑ ይመስላል? እዚህ ጋር ጨረቃ አርጉልን ብላለች። ጨረቃውን ኮኮብ የሚሆንና ተፈጥሮን እያየን ማስተንተን ነው። ረዘባል ያው ከታችም ይሄ እንደምታዩት ይህኛው ባንድ ተከፋች ነው፣ ግን ዲዛይኑ ነው ። ይሄኛው ጥቁር የተቀባው እንደዚሁ የሆነ ሌቨላችሁ መሰረት ነው። እንትሬል ነው የቀባ ነው ማለት ነው። ይሄኛው ሲሊቨር ነው የሚባለው ከለሩ። ይሄኛው ደግሞ ጥቁር ነው ያው ቀለም፣ እናንተ በፈለጋችሁት ከለር ይሆናል ማለት ነው። እና ከታችም ይሄ እንደዚህ ከታይ ያለው ጥቁር ነው ፣ ያው ፀሐይ ነው እንግዲህ። ጥራት ይኑሮ ይታይ አይታይ ብዙም አያስታውቀኝም። ሌላው ቁመቱ እንደምታዩት ረጅም ነው እና፣ አንዳንድ ልጆች ዋጋ ምትጠይቋላችሁ፣ ዋጋ አሁን ይለያያል። አሁን ዛሬ ላይ ሁለት ሺህ አስራ ስምንት ሁለተኛው ወር ነ። ዛሬ ላይ ዋጋ ብናገር አሁን ባለፈ የሰራ ነበር ነበር እና ዋጋ በዛ ብትናገር ነው ከሁለት ወር ምናምን በኋላ ዋጋው ተቀይሯል በዛ በተናገርከው ስራ ላይ ምናምን መረጫ ደረጃ እንደዛ አይሆንም። የሚሆነው እለታዊ ባለው ነገር ነው እና አሁን ይህን ያክል ነው ብለን ብናገር ይህን ቪዲዮታችሁ በዛ ስራ ላይ ስለምትሉ እንደዛ አይሆንም። ስልክ ሰአቸኋለሁ የብረት አስቸጋሪ ነው። በየእለቱ ስለሚጨምር እና እንደ ብረቱም ጥራት ደግሞ ስለሚለያይ የምትፈልጉ ልጆች ስልኬን አስቀምጣለሁ፣ በቴሌግራም በዋትሳፕ እንዲሁም በቴሌግራም ጠይቁኝ። በዛው ባለው ዋጋ እነግራቸዋለሁ ማለት ነው።